ውድ ቤተሰቦች እንግዲህ ጠዋት የሰራሁት ቪዲዮ ሁላችሁም በኮሜንት ደስታችሁን አሳይታችሁኛል፣ ከልብ አመሰግናለሁ። እናም ደግሞ በጣም ደስተኛ ሆናችሁበታል። እውነት ለመናገር እኔም በጣም ደስተኛ ሆኜበታለሁ እና የምፈልገውም ነገር ስለነበረ ነው። እና በዚህ አጋጣሚ አንድ ነገር ልንገራችሁ፣ እንደኔ የጓጓችሁ ልጆች ካላችሁ ማለት ነው። እና ወደ ዱባይ ድረስ መሄድ አይጠበቅባችሁም። አብርሽና ሩታ በቅርብ ቀን፣ በቅርብ ማለት ነው፣ አቡደቢ ይመጣሉ ግን አይነገረኝም፣ መቼ አቡደቢ እንደሚመጡ ማለት ነው። ብቻ አቡደቢ እንመጣለን፣ ከመጣችሁ ደግሞ ድጋሚ እንገናኛለን ስላልኩት እና አቡደቢ ይመጣሉ ማለት ነው። መቼ እንደሚመጡ ደግሞ በውስጥ መስመር ጠይቅላችኋለሁ። እዚህ ቅርብ ያላችሁ አብረሽን የምትፈልጉ ልጆች ካላችሁ እኛ አቡደቢንን ማግኘት እንፈልጋለን በሉኝ። እኔ ደግሞ ጠይቄ መቼ እንደሆነ እመጣላችኋለሁ ማለት ነው። እና ሲቀጥል ደግሞ የብዙዋችሁ ጥያቄ ይሳቅ የት ሄደ? ይሳቅን አላገኘሽም ወይ ያላችሁ ነው። በውስጥ መስመር ይሳቅን አግኝቼዋለሁ። አብረን ነበር፣ አብረን ቁጭ ብለን ነገርኳችሁ። መጨረሻውን ቪዲዮ ከላያችሁ ነው እንጂ በጣም መልካም ልጅ ነው ይሳቅ። ይሳቅ በነገራችን ላይ ቪዲዮም ላይ እንደዛ ነው ከካሜራም ጀርባ እንደዛ ነው። ምንም አይነት የተቀየረ ነገር የለበትም ማለት ነው። ያው ነግሬያቸዋለሁ፣ አብርሽ ካሜራ ላይ በጣም ወፍራም ነው፣ እዚህ ከካሜራ ጀርባ ደግሞ እውነቴ ነው እላቸው። በጣም ደስ የሚል ልጅ፣ ቀጫጫ ልጅ ነው። ሩትዬ ደግሞ ከካሜራ ጀርባ በጣም ታብላለች፣ ልዩ ናት፣ ከምንም በላይ ማለት ነው። እና ይህንን ነገር ብላችሁኝ ነበር። አሰላሙ አሌኩም ወራህመቱላሂ ወበረካቱሁ። ውድ ቤተሰቦቼ ሰላም ሰላም ብያለሁ፣ በያላችሁ በሰላማችሁ፣ በዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ እና ሌላው ጥያቄ ደግሞ ሌላ አንቺ ይደሻል ወይ አየሻቸው ወይ ያላችሁ አላችሁ። አዎ አይቻቸዋለሁ። አብርሽና ሩታ ስላየዋቸው ነው ይህንን አክል የምናገራችሁ። በደንብ አድርጊ አይቻቸዋለሁ፣ አውርተን ተጫውተን በጣም ዘና ፈታ ብለን ነው የመጣ ነው። ሌላው ደግሞ ዳኒና ጽጌስ አላገኘሻቸው ወይ?

ያኒና ጽጌ ሜሩን ሁላቸውም አግኝቻቸዋለሁ። አጋጣሚ ሆኖ ፈቶ አልተነሳንም እና እኔና አብርሽ ሩታ ጓደኛ የሆነን ልንዝናና ትንሽ ወተን ነበር ወደ ውጭ አብርሽ ይዞን ማለት ነው። እና መዝናናት አለባቸው ቤት መቀመጥ የለባቸውም ብሎ የኔ መልካም ወንድምና መልካም እህቴ ሩታ ይዛን በወጡበት፣ እነሱ ደግሞ እኛ ምግብ በልተን እንምጣ ብለው ምግብ ሊበሉ ይደው ነበር። በዛ አጋጣሚ ፈቶ አልተነሳንም እንጂ ከምሬ ነው ምላችሁ። ዳኔንም አይቸዋለው ጽጌንም፣ አብርሽን

እና ሌላው ደግሞ ይሳቅስ እያላቸው ነበር። ይሳቅም ነው ይሄው አምጥቼላቸው፣ ያለው ከይሳቅም ብዙ ነገር አውርተናል። ምግቢያ ላይ እንደሰራውላችሁ በጣም ደስ የሚል ታይም ነበረ ያሳለፍ ነው። ትናንትና ከምንም በላይ ማለት ነው ጥሩ ጊዜ እና በጥሩም ጊዜ ደግሞ ብዙ የሚቀይሩ የሚያስተምሩ ጨዋታዎች፣ ሩታም አብርሽም ለኔ ለጓደኛዬ ይለግሰውን መተናል ማለት ነው። በጣም ደስ የሚል ጊዜ ነበረ እና ውድ ቤተሰቦቼ ከሁላቸውም ተገናኝቻለሁ ያው እናንተም የጠየቃችሁት ጥያቄ ስላላያችሁ ነው መሰለኝ፣ አላቅም እና በዛ አጋጣሚ ነው ለከጽጌ ከዳኒ ፈቶ ያልተነሳ ነው እንጂ ሁላቸውም በአንድ አግኝተናቸዋል። እንዲሁም ደግሞ ማርክ ያላቸዋላችሁ ማርክ ስየት አለ ብለሽ ጠይቀሻል። አንድ ህቴ በውስጥ እና ማርክ ደግሞ የውልሽ ህቴ እንትናላለም ስቴግራም ላይ ነው የጠየቅሽኝ ጥያቄ። ማርክ ትላንትና ጠዋት ሌሊት ላይ በረዋል። ኢትዮጵያ ገብተዋል ማለት ነው። እና ጠዋት ደግሞ ቤት መጥቼ ደውዬለት ነበር። በሰላም ገብቻለሁ አለኝ። ስልኩ ከአብርሽ ወስጄ ደውዬለት በሰላም ገብተዋል ኢትዮጵያ። እንደውም ከተመቻቸልኝ ዛሬ ቪዲዮ ይቀርጻለው እና ቸኮሌት ራሱ እንደመጣው አላወቀችም ብሎኛል። እርግጠኛ አይደለውም። በቪዲዮ ግን ከተመቸኝ ይለቃለው ብለዋል ማለት ነው። እና አብርሽም ደግሞ ዛሬ ማታ በራሱ ቻና ይለቃል ቪዲዮ ማለት ነው። እና ቤተሰቦቼ የነበረ ይሄ ነው እና ጊዜው ደግሞ በጣም ደስ ሲል ነበር። በዚሁ አጋጣሚ እዚ ጋ እንግዲህ ማታ ጊዜ አዝነን ደብሮን በጣም ድብር ብሎን እየተመለስን ነው ወደ ቤታችን እናብረሽ ጋ አይደለም እናብረሽን ሂደን አይተን ተዝናንተን እንግዲህ ስንመለስ ማለት ነው። እውነት ለመናገር ማለት ነው በቃ ልንለያቸው አልፈለግንም። እኔም ጓደኛዬም በጣም ከሰጡን ፍቅር አንጻር ማለት ነው። አብሮ ሽምሩታም በቃ በጣም ተንከባከቡ እንሽሩሩ ስላሉን ልንለያቸው አልፈለግንም ነበር። በር ብቻ በቃ ሆነት ባይመጣ የትላንትናው ስሜት ሳስታውሰው ማለት ነው ምንም ማድረግ አይቻልም። ያው የሰው ቤት እንጀራ ነው። ምን ታረጉታላቸው? የሰው ቤት እንጀራ ስለሆነ ግዴታ መምጣት ነበረብን። አብርሽ እንደውም ደሩ ምናምን አብርሽና ይሳቅ ይሳቅ ማን ሲያስቃቸው እኔ ቡና አፈላለሁ ሻይ ቡና ላቸዋለሁ አትቦዝኑም ሲለን፣ ለዛ ሳይሆን ያው ስራ ነው ብለን በጣም ደብሩን። እንደውም ጓደኛ መኪና ላይ ተኝታ በቃ እንድታናግረኝ አልፈልግም ምናምን ብላ በጣም ተዝናንታ እና ተደስታ ስለነበረ ስንመለስ ደግሞ ከፋን ከነሱ ጋር ስትለያዩ ማለት በቃ ታውቃላችሁ፣ ይህንን ዓመት ሁሉ በቪዲዮ ነው የምናያቸው፣ በቪዲዮ ነው የምንወዳቸው። ነገር ግን በቃ ለዛች ለአንድ ቀን፣ አንድ ቀን ሙሉ ነው ብቻ የተገናኘ ነው በዛች በአንድ ቀን። እና ቤተሰቦቼ ጀስት እንደተላመድናቸው ነገር በቃ ብዙ ጊዜ ከነሱ እንዳሳለፍን ታውቃላችሁ ብዙ ታይም ከነሱ ጋር የኖርን መሰለና፣ ለአንድ ቀን ራሱ ስናገኛቸው ማለት ነው። ምክንያቱም ደስ ስለሚሏችሁ የሚሰጣችሁ ፍቅር በቃ ያጓጓችኋል ማለት ነው። እና በጣም ስሜታዊ ሆነና የተመለስ ነው። ስንመለስ ስንሄድ በቃ በጣም በደስታ እስከምናገኛቸው ድረስ በጉጉት በቃ እኔና ጓደኛዬ ከምሬ ነው ምላችሁ እየተጣላን ማለት ነው። አንቺ አብሪሽን ሰላም በይ፣ ሮታን ሰላም ንበል እየተባባልን ማለት ነው። ከቤት እስከምንወጣ ጨነቀን እነሱ ለማየት ማለት ነው። ግን አይተ ናቸው ተጫውተን ምናምን ነገር ስንመለስ ያለውን ስሜት ልነግራቸው አልችልም። ስብኋንላ ያለ የሰውን ፍቅር ይስጠን። እውነት ከምንም በላይ የሰው ፍቅር ይስጣችሁ ለሁላችሁ ማለት ነው። በቃ ለጥሩም ለክፉም ሰው የሰውን ፍቅር ይስጠው። የሰውን ፍቅር ያለው ሰው እኔ እንጃ መታደል ነው፣ መታደል በጣም እና ልጆች ደግሞ ፍቅር ናቸው። ፍቅር የሆነው በቃ እኔ እንጃ እንደዚህ አይነት ናቸው ብዬ እኔ አልጠብቅም ነበር። ከሚያረጉት መልካም ነገር፣ ከሚናገሩት መልካም ነገር በራሳቸው ላይ ራሱ እንደዚህ ነገር ተጽዕኖ አለባቸው ብለን እንኳን እኛ ስንናግራቸው በቃ እነሱ የሚመልሱት በመልካምነት ነው። እውነቴ ነው ምላችሁ በቃ ይሄ መልካምነት ነገራቸው ነው፣ ሰውን እንዲወዳቸው ያደረጋቸው። በቃ ምንም አይነት ክፋት ነገር የለባቸውም በውስጣቸው ማለት ነው። በቃ ሁሉም እንደመጣላቸው እንደራሳቸው ነው የሚያዩት ማለት ነው። ይሄንም የዋህም ስለሆነው በቃ እንደዚህ ነገር ሩኅሩኅነት አለ ለሰው ልጅ እንዴት ነው ሰውን እንዲራራለት እንደዛ ስለሚራሩ ነው መሰለኝ የሰውን ፍቅር የሰጣቸው። በቃ ምንም ነገር ብናደርግ እኛ ትናንትና ራሱ አብርሽ ምን አልን መሰላችሁ እኔ በቃ በህይወቴ የምለምነው ነገር ቢኖር ጸሎት በማድረግ ነገር ቢኖር ሰውን እንዳልጎዳ በቃ የሰውን ስሜት እንዳነካ እንጂ፣ ሌላ በቃ እኔ ሰርቼ ለመለወጥ ነው ጥረቴ። ማንንም ልነካ ማንንም ልሰድ ወጥቼ ደግሞ ሚዲያ ላይ እንደኔ እዚህ ነው ወጣ ወረደ ልል አልፈልግም። በራሴ ጉዳት እስካልደረሰብኝ ድረስ እኔ ደግሞ ሰርቼ ሰውን ማሰራት ነው ምፈልገው። እውነቴ ነው የምላችሁ። የኔን እንኳን ምን አለኝ መሰላችሁ እና ከኔ በታች ያሉት ይዤ ወደ ላይ ማውጣት ነው የምፈልገው። እና እንደዚህ ነው አላማ። እኔም ሆነ ሩታም ሆነ ላሉ ባልታወሬ ምንም ነገር የለንም ብሎ እኔንም እንደለመነኝ ልነግራቸው አልችልም። በቃ ያንን የሰጠን ፍቅር ወደ ቤት ስንመለስ በቃ እንዴት አድርገን ነው ከአብዶሽ ና ሩታ ተለይተን ቤት የምንሄደው? እንደው ምና ለመዳማችን ብትራራልን ለአንድ ቀን ምናምን እያለን እየተፋጨና የመጣ ነው በጣም ደስ ይል ነበር። ትላንትና ብቻ አይደገምም እና በዚሁ አጋጣሚ እንደግመዋለን ብዬ ተስፋ አደርጋለሁ። እንግዲህ በቅርቡ አቡደቢ ከመጡ አቡደቢ ቅርባችንም ስለሆነ ወተን ማየት እንችላለን። እና እንደኔ ደግሞ አብረሽና ሩታ በአካል ተገናኝታችሁ እንደሱ የእነሱ ፍቅር ማየት ከፈለጋችሁ በቅርብ አብረሽና ሩታ አቡደቢ ይመጣሉ። አቡደቢ ሲመጡ እነሱን ማግኘት ትችላላችሁ። ትደሰታላችሁ ብዬ ተስፋ አደርጋለሁ። በጣም ነው የምትደሰቱት። ምክንያቱም ፍቅር የሚሰጡ ልጆች ናቸው። በጣም ደስ የሚሉ ከምንም በላይ ማለት ነው። በቃ ሲያወ ሲያከብሩ አንደበታቸው ራሱ በቃ ውስጣችሁ፣ አይምሯችሁ ውስጥ ነው የሚገባው። ባይ ባይ የነበረን ቆይታ ይሄንም